በዜና መጽሔታችን በተከታይነት ሰዓቱ ስፖርታዊ ጉዳዮችን የምንመለከትበት ነው። መረጃዎች ሊያደርሰን ደግሞ ብሩህ ውበት ስቱዲዮ ይገኛል። ብሩህ እንደምናልክ። እንደምናልክ። ሰላም ነኝ። መቀጠል ትችላለን። አመሰግናለሁ። በሀገር ውስጥ መረጃዎች ይጀምራሉ። አብራችሁን ቆዩ። በናይጄሪያ ለሚካሄደው የወጣቶች አትሌቲክስ ሻምፒዮና ኢትዮጵያን ወክለው የሚሳተፉ አትሌቶች የእድሜ ምርመራ ውጤት ይፋ ተደርጓል። ፌዴሬሽኑ ለ76 አትሌቶች በፎረንሲክ ሜዲሲን እና ቶክሲኮሎጂ ስፔሻሊስቶች በመታገዝ ነው የእድሜ ምርመራ ያደረገው። በውጤቱ መሰረትም ከ18 ዓመት በታች ከተመዘገቡ ወንድ አትሌቶች መካከል አንዳቸውን መስፈርቱን ማሟላት አልቻሉም። አራት አትሌቶች ደግሞ ከ20 ዓመት በታች መሆናቸውን በዕድሜ ምርመራው ተረጋግጧል። በሴቶች በተደረገው በዚሁ ምርመራ ሁለት አትሌቶች ብቻ ከ18 ዓመት በታች መሆናቸው ሲረጋገጥ፣ ዘጠኝ አትሌቶች ከ20 ዓመት በታች መሆናቸውን ውጤቱ አሳይቷል። ከ20 ዓመት በታች ከተመዘገቡ ወንድ አትሌቶች ውስጥ ሁለት አትሌቶች ብቻ ከ20 ዓመት በታች መሆናቸውን ተረጋግጧል። ከ20 ዓመት በታች ከተመዘገቡ ሴት አትሌቶች መካከል አምስት አትሌቶች ብቻ ከ20 ዓመት በታች ሆነው ተገኝተዋል። በዚህም መሰረት የእድሜ ምርመራውን ካደረጉ 76 አትሌቶች መካከል ምርመራውን ያለፉ 6 ወንድና 16 ሴት በድምሩ 22 አትሌቶች መሆናቸው ታውቋል። መረጃው የኢትዮጵያ አትሌቲክስ ፌዴሬሽን ነው። በስድስተኛው የመላ ኢትዮጵያ ጨዋታዎች በካራቲ ስፖርት ከተሳተፉ ስፖርተኞች መካከል ገነት ብርሃኑ የብዙዎችን ትኩረት የሳበ እንቅስቃሴ አሳይታለች። አማራ ክልል በካራቲ ስፖርት አጠቃላይ አሸናፊ እንዲሆን ከፍተኛ ሚና የነበራት ስፖርተኛዋ ሁለት ሜዳሊያዎችን አስገኝታለች። የስፖርተኛዋን የውድድር ተሳትፎ ሀና ማርያም መስፍን እንደሚከተለው ታስቃኘናለች። በጅማ አስተናጋጅነት በተከናወነው ስድስተኛው የመላ ኢትዮጵያ ጨዋታዎች መካከል ጠንካራ ፉክክርን ሲያሳዩን ከነበሩ የስፖርቱ አይነቶች መካከል አንደኛው የካራቴ ስፖርት ነበረ። እጅግ በጣም ትልቅ ፉክክር ነበረው። በተለይም በአማራ ክልልና በኦሮሚያ ክልል የነበረው የተፋላሚዎቹ ሂደት ውድድሮቹ ወይም ጨዋታዎቹ እንዲጠበቁ ያደረገ ነበረ። አማራ ክልል በሴትም በወንድም ጥሩ ጥሩ ተጫዋቾችን ያሳየበት የውድድር አጋጣሚም ተፈጥሯል። በሴቶቹ ገነት ብርሃኑ፣ በወንዶቹ ደግሞ ሀቢብ ጥሩ ቆይታን አድርገው ነበር። የመጣሁት ከወረባቦ ወረዳ ብስቲማ ከተማ ከሚባለው አካባቢ ነው። የመጣሁት ማለት በስፖርት አድርጊብት አለው ላ ማለት ይችላለሁ። ወደ ስፖርቱ ስገባ ልጅ ነኝ ማለት ያው፣ ከመጫወት ከሰፈሮች ጋር ልጆች ጋር አብሮ ከመሄድ ምናምን ወደ ስፖርት አለም እንድቀላቀል ያደረገ ለመዝናናት ያክል ነበር የጀመርኩት። ያው ከመዝናናት በመጀመር አሁን ላይ ደግሞ እዚህ ደረጃ ላይ ደርስ ደርሽ በእኛ አካባቢ ስለ ስፖርት ምንነት ማን የሚረዳ አካባቢ ውስጥ አይደለም ያለው። እዚህ ደረጃም እንድደርስ ካረጉኝ ሰዎች ዋናው ያው ቅድሚያ የሚሰለፈው መምህሬ ነው። ሁለተኛ ደግሞ ቤተሰቦቼ ናቸው። እርስ በርስ ቲም ለቲም ምናምን ከመጫወት ነው ወደ ውድድር የገባሁት ሁለት ሺ አስራ ሶስት ላይ አካባቢ ነው እንደዚህ መላ ኢትዮጵያ ላይ መሳተፍ የጀመርኩት እና ሁለት ሺ አስራ ሶስት ላይ በደሴ የኢትዮጵያን ከሻምፒዮና በተካሄደበት ላይ እዛ ላይ አንድ ወርቅ ሜዳሊያ በማምጣት ከዛ ጀምረ ኢትዮጵያ ሻምፒዮና ድረስ መወዳደር የቻልኩት ማለት ነው። ስድስተኛው መላው ኢትዮጵያ ጨዋታ በጣም ደስ የሚል ነበረ። አማራ ክልል በካራቴ ለአስር ዓመታት ሻምፒዮን የሆነበት ውድድር ነበረ እና ያው ዘንድሮ ስንመጣ ኮንዲሽን ምናምን ብዙ ያልተመቻቸው ነገሮች አሉ እና በቃ ሁላችንም የማሸነፍ ስሜት ላይ ነበረ። ክልል ይል ክልል ይል የሚል ማለት ነው። ሁላችንም በቃ ከመጀመሪያው እስከ ከመጨረሻው ያለን ሁላችንም የራሳችን የሆነ ሜንሽናችንን ግዴታ በቃ መወጣት ስለነበረብን በጣም ጭንቅ እና በጣም ብዙ መከራዎችን አሳልፈ ነው ስድስተኛው ለኢትዮጵያ ዙር ላይ በካራቴ አማራ ክልል አንደኛ እንዲወጣ ያደረግ ነው። የሀገሪን ባንዲራ ከፍ የሚያደረግበት ተስፋ ላይ ሁን ያለሁት ማለት ነው። ነገር ግን ማለት የኔ የሆነ የሆነ የራሴ የሆነ ተስፋ አለ። ግን በጣም ማለት ወደኋላ የሚያስቀሩ በጣም ብዙ ነገሮች አሁን ያለ